ክርስቲያኖች ለአባታችን ሐውልት ብናሰራላችሁ ወርቅ መሸጥ የምትፈልጉ ሰዎች በዚህ ወቅት ወርቃችሁን ብትሸጡ በከፍተኛ ሁኔታ የገንዘብ ትርፍ ማግኘትም ትችላላችሁ። አሰላሙ አሌይኩም ወራሕማቱ ላሂ ወበረካቱ ሰላም ጤና ፍቅር ብያላችሁበት የዓለም ጥግ ዳር ድንበር ድረስ፣ አኑን ነኝ እንደምንላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰ መተናል። እሱ ይህ ምንድን ነው የሚለው ግንባታው ና ነገር ይጀምራል። አሁን ሁለት መኪና ድንጋይ ወርዷል። አሻ ምናን ነገር ኢንሻላህ የሙስሊሞች እንቅስቃሴ በደንብ ካለ አላሁ ተላ በቅርቡን ጨርሰው አለን ብቻ እናንተ ተሳተፉ። መድረሰው መቼ ማይታኋል አለ ሙሉ ለሙሉ ጭቃ ነው ምናን ነገር መሬቱም ምናን ጭቃ ነው። በር መስክ ሆቴል ላው ከማል ቤት ሰዎች ናቸው ጀመሩት። አላህ ካለ ደሞ ያን ቤተሰቦች ሰዎች ከማል ቤት ሰዎች፣ ዛድ ሚዲያ እንዴ ሙሑሩ ለጀማ ኢንሻአላህ ይጨርሳው ብለ ተስፋ እናደርጋለን። እናንተ ነቃደን ገጥባሽ ሳተፈው ሀቢቢ አረየ ተረስኩ ነው ባክ ኦ ሶሪ ሶሪ። ለማንኛውም የጀማ ዛሬ ማሪፋሪ ቪዲዮዎች አሉ። ሁላችሁም ይህ ቪዲዮ ላይክ ላይክ ያደረጋችሁ ጀምሩት፣ በኋላ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ወደ ቪዲዮአችን ገባ ልናብራችሁ ቆዩ። ክርስቲያኖች ለአባታችን ሀውልት ብናሰራላቸውስ ውስጥ ይህን ጽሑፍ ፌስቡክ ላይ ሲዘዋወር አይቼ ወደ እናንተ አደረስኩት። ሀሳባችሁም ኮመንት ላይ ማስፈር እንዳረሱ። በእስልምና በሕይወት ላለም ሆነ ለሌለ ሀውልት ማሰራት ሀራም ነው። ስለዚህ ሙስሊሞች እዚህ ጉዳይ ውስጥ አይገቡም። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ሙስሊም መሆናቸውን እናውቃለን። ይሁንና ለሚወዱት ሀውልት መስራትን ክርስትናው ስለማይከለክል የሃይማኖትን ድንበር አልፎ ለሰጡን ፍቅር ለአክብሮታችን መገለጫና ለፍቅራችን ማሳያ ይሆን ዘንድ ሀውልት ብናሰራላቸው ምን ይመስላችኋል? ሲል ይጠይቃል። አስባችሁታል? ሐውልቱ መንገድ ዳር ቢሆን፣ ምንም ቢሆን ወደ እሳቸው ሳንዞር እንደማንሄድ፣ በልባችን ሰላምታ፣ በነፍሳችን ፍቅር እየሰጠናቸው እንሄዳለን ተቀዳሚ ሙፍቲ በሃይማኖትን ባይሆን በፍቅር በእኩል እንዛመዳቸዋለን። ፍቅር ደግሞ ከሁሉም ትበልጣለችና እንዲህ ብናስብል ሲል ቴዎድሮስ ተክለ አረጋይ ይህንም በፌስቡክ ገጽ ላይ አስፍሯል። እንደፈለጋችሁ ማሰብ ትችላላችሁ። ምክንያቱም የእናንተ እምነት የሚፈቅድላችሁ ከሆነ እኛ በእናንተ እምነት ውስጥ አያገባንም፣ መብታችን ነው። ነገር ግን ነገር ግን እንደ ኢስላም ይህ ነገር ክልክል ነው ሐራም ነው። ስለዚህ የሙፍቲ ቤት ሰዎች ይህን ነገር በእነሱ ወጪ፣ በእነሱ ገንዘብ ቢሆን ይህን ነገር ከፈቀዱ እጅግ በጣም ያሐዝን እጅግ በጣም ያሐዝን ነው የሚሆነው የሚሆነ ምክንያቱም እንደዚህ ነገሮች ለብዙ ነገር በር ስለሚከፍቱ። ሌላኛው ደግሞ በጣም ይሄ በጣም ውዴታቸው በጣም ይጨምሯል። ኒ ሰዎች ሰሞኑን ደግሞ እንግዲህ ከሙፍቲ ምጥሞ ተያይዞ ቴዲ አፍሮ አዝማሪ ከእሱ ጋር ድምጽ አስመስለው በኤአይ ማለት ነው ቴዲ ሙፍቲ አባታችን የሚል ሙዚቃ ሰርተዋል። ይህን ያገል ውዴታ ይህን ያገል ፍቅር ግን እውነት ከምራችሁ ነው ግን ከምራችሁ ነው ግን አህባሾችን እንወዳለን ውሀ ብዬ ግን ገዳይ ነው እያላችሁ ለምታሽቃብጡ ለምታስመስሉ ካፊሮች መጽሐፋችሁ ምን ይላል? ሁለተኛ ዮሐንስ አንድ ዘጠኝ ላይ ለሚመጣው ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። አህባሾች ኢየሱስ አምላክ ነው ብለው አያምኑ ሙስሊሞች ናቸው። ስለዚህ ምን የላቸው? እንደናንተ አስተምሮ አምላክ የላቸውም ብሎ መጽሐፋችሁ ይዘጋል ማለት ነው። ኦኬ፣ ማንም ወደ እናንተ ቢመጣ ይሄን ትምህርት ባያመጣ በቤታችሁ አትቀበሉ፣ ሰላም አትበሉት። ምን አይነት ትምህርት ባያመጣ ኢየሱስ አምላክ ነው ብሎ ባይሰብክ በቤታችሁ አይምጣ፣ ሰላም አትበሉት። አህባሾችን ሰላም አትበሉ ተብላችኋል። ማን ነው ያለው? መጽሐፋችሁ። ምድር አስመሳይ ማለት ነው። ኦኬ፣ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። አህባሾች ተፈርዶባችኋል። ምን ገሃነም አስተምሮታችሁ፣ አህባሾች ገሃነብ ይገባሉ ብሎ ፈርዶባቸው፣ እናንተ ደግሞ አንድ ነን እንወዳችኋለን እኝኝኝኝኝኝ እያላችሁ የምታስመስሉት ምድረ አስመሳይ ምድረ አስመሳይ። አስተምሮታችሁን የራሱ ጉዳይ ብላችሁ ከላይ ከላይ የምታስመስሉ የምንድን ነው ማስመሰል ይባላል። አንድ ሰው አስተምሮቱ የሚለው መቀበል አለበት። አስተምሮቱ የሚለውን ካልተቀበለ አንድ ሰው አስመሳይ ነው ከአንገት በላይ ማለት ነው። ስለዚህ እናንተ ለራሳችሁ አልሆናችሁም። ሶ ከዚህ ድርጊታችሁ እንደው እንደምን ቃላት ነው ያጠራት ቃላት ነው ያጠራት ምክንያቱም መሬት ላይ ያለው እውነትና መጽሐፉ ላይ ያለው እውነት ለየቅር ሆነ፣ በጣም ተለያየ። እናንተ መጽሐፋችሁን አታውቁትም ነው ወይ? ወይስ አውቃችሁ ሙስሊም ማህበረሰብ ማለት ነው እዚህ ጋር ቴክቶክ ላይ ያለውን መከፋፈሉን ማለት ነው፣ እዛና እዚ ያለውን ጎራ ተመሽቷችሁ ይሄን ነገር በደንብ ለማስፋት ነው ወይ ጥረታችሁ? አልገባንም እኮ መጽሐፋችሁ የሚለው ሌላ ሌላ ነው የሚለው፣ እናንተ የምታደርጉት ሌላ ነው። ይሄ ነገር የምር ውዴታ ነው፣ ግን የምር ውዴታ ነው፣ ሰዎች እንቀበላቸው ምክንያቱም አንድ ሰው ጌታው እዚህ ምድር ላይ የመኖሩ ምክንያት የሚኖርበት ምክንያት ጌታው መታዘዝ ነው። ከዛ አልፈህ ማለት ነው መጽሐፍ የሚልህን ነገር አልፈህ መጽሐፍ የጌታ መጽሐፍ ነው የምትለውን መጽሐፍ ማለት ነው ቅዱስ መጽሐፍ የምትለውን መጽሐፍ ተንትን ብለህ ወደ ግራ ጥለህ ማለት ነው አልታዘዘውም ብለህ ሰውን ለማስደሰት የሰው ፍቅር ይበልጥብኛል ብለህ የምታደርገው ነገር ተገቢ ነው። እንደ እምነስናው ማለ እንደነሱ ስንመ ይሄው ነገር ይሄ ነገር ይሄ ፍቅር የሚሉት ይሄ ውዴታ የሚሉት ነገር እነሱ ትክክል ነው፣ የእምር ትክክል ነው። ይሄን ነገር እስቲ መጠየቅ አያስፈልግም። ትናንትናም ተብሏል እኮ ኢትዮጵያዊ፣ እንደዚህ ከተቃራኒ እምነት ያለ ሰው በደንብ ይህን ያህል ከወደደ ለራሱ እምነት ለራሱ ወንድሙ ለራሱ አባቱ የማይሰጠውን ፍቅር ለአንተ ከሰጠ የሆነ ችግር አለ፣ የሆነማ ችግር አለ። አይመስላችሁም? ብስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ወንድምና እህቶቼ ለምን እንደ ፈራን ግን ገብቷችኋል? የሙፍቲ ቀብር በዚህ መልክ መቀበር የለበትም። ለብቻው ተገንጥሎ ሲቀበር መጥፎ ነገር ቢሰራ እንኳን ከልካይ የለም፣ የሚያስቆማቸው አካል የለም። የምንለው ለምን እንደሆነ ታውቃላችሁ? ተመልከቱ። ይሄ ፈድሎ ሐሰን በመባል የሚታወቀው አንዋር መስጂድ ውስጥ ይኖር የነበረው ግለሰብ የእሱ ቀብር ነው። የት? ሙስሊሞች መቃብር ላይ ማለት ነው። የት? ኮልፌ የሙስሊሞች መቃብር ላይ እንኳን ሰዎች ምን ያደርጋሉ? ይሄው የፈድሎ ሐሰን ቀብር ላይ ይሄው ሰዎች ተሰብስበው አራት ሴቶች፣ ሶስት ወንዶች መኪና አቁመው ምንጣፍ አንጥፈው አላህ ያሳያችሁ ይህንን የሚያክል ዙርባ ጫት ተመልከቷቸው፣ ተመልከቷቸው። ይሄን የሚያክል ጫት ስለዚህ ሙስሊሙ ተረባርቦ ምን አደረገ? ይሄንን በአድ አምልኮ ይሄው ፈድሎ አጠገብ ፈድሉ ቀብር አጠገብተ ይህን የሚያክል ጫት እንግዲህ አላህ ያሳያል። ሙስሊሙ ተረባርቦ ምናደረገ? አደረገ አስቆመ። አልሐምዱሊላሂ ረቢል ዓለሚን። ሙፍቲ ቤት ውስጥ ግን አንድ ሽካሪናት ለብቻ ለቀብርናት ምናም ቢባል ውስጥ ገብቶ ማን ያያል? ይሄ እዛ የሚሰራው ነገም እንደሚሰራ በምን እናቃለን? ሙስሊሞች ሆይ ተውሒድ ማለት ነቢዩ ሰለላሁ ዐለይሂ ወሰለም የተጋደሉለት ጉዳይ ነው። አቡበክር ስዲቅ ነቢዩ ሰለላሁ ዐለይሂ ወሰለም እንደ ሞቱ ምን አለ? መሐመድን የሚያመልክ ካለ መሐመድ በእርግጥ ሞተዋል፣ አላህን የሚያመልክ ካለ አላህ ሁሌም ሕያው ነው። መቼም ምን የማይሞት አለ። አደራ በተውሂድ ናም ይሄ አደራ አላህ ለሁላችንም ነው። አደራችን የምንወጣ ያደርገን። ተውሂድን በላምልና ይገባ ላ ኢላሀ ኢለላህ ማወቅ አለብን። ኢስላም በደንብ ማወቅ አለብን። ረሱላህ ሰለላሁ ዐለይሂ ወሰለም ማናቸው የሚሆን ነገር ቢድዐ ምንድነው? ሐላሉ ምንድነው? የተፈቀደ ወይ የተጠላውስ ምንድነው የሚሆን ነገር በደንብ ልና ይገባል። ከዚህ በኋላ ማለት ነው ማንም በመራ መንገድ መራ ሄደ በና ማን በመጠየቅ መማር ሁላችንም ይኖርብናል ይህነው ነው የኔ ሀሳብ። ያለበለዚያ ትውልዱ እንደዚህ አይነት መንገድ ከቀጠለ ማለት ነው እነዚህ አሁን ቁጭ ብሎ እየቃቡ ነው። በቀጣይ አፈሩንም እንደ ስኳር ማጣፈጫነት ሊጠቀሙት ይችላሉ ይችላሉ። ስለዚህ መማርና መውቅ ተገቢ ነው ብዬ አምናለሁኝ አላህ ለሁላችንም ትክክለኛውን መንገድ ያሲዘን አላህ ያሳወቀን አላህ ቀተኛውን መንገድ ሁላችንም ይምራን በቀተኛው መንገድ ኖሮ ከሞቶት አላህ ያርገን ይህ የማጭበርበር ድርጊት በዚህ ሰዓት አለምን እያነጋገረ ይገኛል እናንተ ምስኪ ሀሳባችሁን ስጡበት መረጃውን ሰምታችሁ ማለት ነው እነዚህ የምትመልክቷቸው ሶስት ግለሰቦች የሴቶች ልብስ ለብሰው ወደ ዱባይ እንግዲህ ሊበሩ ሲሞክሩ መያዛቸው ተከትሎ በዚህ ሰዓት በበርካታዎች ዘንድ ጉዳዩ መነጋገሪያ ሆኗል ወንዶቹ እንግዲህ የባህላዊ የአረብ ሴቶች ልብስ ለብሰው ማለትም ሂጃብ ለብሰውና እንዲሁም ደግሞ ፊታቸው ሜካፕ ተጠቅመው የሴት መንገደኞችን መስለው እንግዲህ ሊበሩ ሲሉ ነው መያዛቸው የተሰማው። አለማቸውም በዚህ መልኩ ራሳቸውን ደብቀው ከአልጄሪያ ወደ ዱባይ ለመብረር ነበረ። እንግዲህ የአውሮፕላኑ ማረፊያ የጸጥታ አካላት በግለሰቦቹ እንቅስቃሴና እንዲሁም ደግሞ መልካቸው ላይ ጥርጣሬ ስላደረባቸው ለቅርብ ምርመራ ሲያቁሟቸው፣ አስገራሚው እቅዳቸው እንግዲህ ተጋልጦባቸዋል። ይህንን ተከትሎ ነው እንግዲህ ጉዳዩ በበርካታዎች ዘንድ መነጋገሪያ የሆነው። እናንተስ ስለነዚህ ሶስት ግለሰቦች ምን ትላላችሁ? ሀሳባችሁን ስጡበት፣ እስኪ የእናንተንም ሀሳብ አስቀምጡ። የኔ ሀሳብ ሲመስለኝ እነዚህ ሰዎች እንግዲህ መቼም ደልቷቸው አደለም ሊሰደዱ። በዚህ ልክ እንግዲህ ራሳቸውን ቀይሩ ሊሰደዱ የቻሉት አስቡት። መቼም ለቫጌሽን አልያም ለሾፒንግ አለም ዱባይ ድረስ እንግዲህ የሚሄዱት ለመልፋት፣ ለመጠቅረር፣ ለመስራት ነው። የህይወት ፈተናው ነው የህይወት ማለት ነው ውጣ ውረዱ ይበዛባቸው እንደዚህ አይነት ሪስክ ወስደው ሊሄዱ የቻሉት አላህ እንግዲህ ለሁላችንም ለነሱ ብለኛ ማለት ነው፣ በሀገራችን ሰርተ የምንለወጥበት ሪዝቅ ይስጠን። የሚባለው እንግዲህ አደለ ከባድ ነው። ከባድ ነው። በዚህ መልኩ እንግዲህ ሄደው ተያያዙ ተያዝናል። አሁን ላይ አዲስና ሰበር የተባለ መረጃ ከሳውዲ አረቢያ ተሰምቷል። ከጀርባይ ስለምትመለከቷቸው ታላቅ ሼህ ታዲያ ኮፒ ሊንክ ና እንዲሁም ደግሞ ላይክ እያደረጋችሁ ቪዲዮን እስከመጨረሻ አዳምጡት። እንደሚታወቀው ከሳምንታት በፊት ሳውዲ አረቢያን ከ1999 አንስቶን በሙፍትነት ሲመሩ የነበሩት ሼህ አብዱልአዚዝ ቢን አብዱላህ አልሼህ መሞታቸው ይታወቃል። ታዲያ በዚህ ምክንያት ከጀርባ የምትመለከቷቸው ሙፍቲ ሼህ ዶክተር ሳሊህ ቢን ፈውዛን በሚኒስተር ማድረግ የሀገሪቱ ከፍተኛ ሊቃውንት ምክር ቤት ሊቀመንበር፣ የሳይንሳዊ ምርምርና ና የፈተዋ ምክር ቤት ፕሬዚዳንት በመሆን ያገለግላል መባለውን ኢንሳይድ ዘሐረመይን ዘግበዋል። ማሻላህ እጅግ በጣም ደስ የሚል መረጃ ነው። እንሻላ ረጅም ኮመንት ማለት ነው ዝ ሼህ ፋውዛን አስቀምጥላችኋለሁ። ማናቸው ምንድናቸው የሚሆን ነገር ኮመንት አስቀምጥላችኋለሁ። ኮመንት ላይ አንብባችሁ እንግዲህ ስለሳቸው መረዳት ትችላላችሁ። እስኪ መጨረሻ አንድ ቪዲዮ እንመልከት። ወርቅ መሸጥ የምትፈልጉ ሰዎች በዚህ ወቅት ወርቃችሁን ብትሸጡ በከፍተኛ ሁኔታ የገንዘብ ትርፍ ማግኘትም ትችላላችሁ። በኢትዮጵያ ውስጥ የአንድ ግራም ወርቅ ዋጋ በከፍተኛ ሁኔታ ጭማሪ አሳይቶ አንድ ግራም 29900 ብር እየተሸጠ እንደሚገኝም ተሰምቷል። ካፒታል ያደረገው የገበያ ቅኝት እንደሚያመለክተው የአንድ ግራም የወርቅ ዋጋ በደረሰኝ ማለትም ከታክስ ጋር ሲሰላ 29900 ብር ደርሷል ያለ ሲሆን የወርቅ ዋጋ ብቻውን ማለትም ታክስን ሳይጨምር ደግሞ 26000 ብር እየተሸጠ እንደሚገኝም ካፒታልም ይፋም አድርጓል። በተመሳሳይ አንዳንድ የሀገር ውስጥ ገበያ ዋጋዎች እንደሚጠቁሙት የወርቅ ዋጋ 25000 ብር ሆኖ ከነደረሰኝ ሲሰላ ደግሞ 28750 ብር መሆኑን ተረድቻለሁ ሲል ካፒታል ይፋ ማድረጉንም ተመልክቻለሁ። ይህ መረጃም ወርቅ መሸጥ ለሚፈልጉ ሰዎች ሼርም አድርጉላቸው። ሰሞኑን የምለቃቸው ቪዲዮዎችም እየታዩ ስላልሆነ ባካችሁ አካውንቲ ውስጥ ገብታችሁ አምስቴ ኮፒ ሊንክ ማድረግም ትችላላችሁ። ለእውነተኛና ለፈጣን መረጃ ፎሎ፣ ላይክ፣ ሼርም አይረሳ። መልካም ቀን መልካም ዋው የሚገርም መረጃ ነው። ይህም መረጃ እንግዲህ የሚፈልጉት ሰዎች ይኖራሉ እያስባለሁኝ ወርቅ ይዘው ወርቃቸውን ለመሸጥ የተዘጋጁ ሰዎች ሊሮ ስለሚችል ይህም ቪዲዮ ያርጉላቸው። ምናልባት እዚህ ላቸው እንዲሆን አላውቅም። ከዛሬ አንድ አመት ሁለት አመት አላውቅም፣ ብቻ በጣም ግን ቆይቷል። ስለ ወርቅ መግዛትና ስለ ወርቅ ማስቀመጥ መተናገር የነበረ እናንተ ሰዎች ወይ፣ በተለይ በተለይ ይሄ ዶላር ጭማሪው ከመጣ ወዲህ አንስቶ ማለት ነው። በቃ አመት ምናምን ቢሆኑ ነው። እናንተ ሰዎች ወይ፣ የኢትዮጵያ ብር እየሞተ ነው። ስለዚህም ማድረግ ያለብን እንደዚህ ወርቅና የመሳሰሉ ነገሮችን ገዝተን ብናስቀምጥ መልካም ነው ብዬ ተናገሬ ነበረ ተናገሬ ነበረ እና እንደምታዩት ወደምታዩት የወርቅ ዋጋ የሌል ለጨምሯል። የሌል አሁን አስቡት እንግዲህ የዛሬ ዓመት የገዛህ ወርቅ ዛሬ ብሸጠው ምን ያህል ብር እንደምታተርፍ ማለት ነው አታስቡት። ለማንኛውም አሁንም ቢሆን ማለት ነው እስከ ዛሬ የሸውድን ሰዎች ያለንም ብር ማለት ነው ነገ ሸጠነው ማለት ነው የምንጠቀምበት ነገር ወይ ደግሞ አሁን ራሱ ብንጠቀምበት መልካም የሆነ ነገር ብንገዛ አሪፍ ነው የኢትዮጵያ ብር ላይ ባንክ ቤት ብታስቀምጡት አሁን ለምሳሌ ልስጣችሁ ቀለል ያለች ምሳሌ ማለት ነው ዛሬ ላይ ሁለት ሚሊዮን ብር አላችሁ ልበል ና ሁለት ሚሊዮን ብር የሚሸጥ መኪና አለ እሱ ሁለት ሚሊዮን ብር የሚሸጠው መኪና ከምገዛው ባንክ ቤት ይቀመጥና ኢንሻላህ አንድ ቀን እገዛዋለሁ ወይ ዛሬ ዓመት እገዛዋለሁ ብላችሁ አስቀምጣችሁ ለሚሊዮን ብሩ ማለት ነው ናም አስቀምጣችሁት ልክ ከአመቱ በኋላ ማለት ነው በቃ ብሬን አውጥቼ አሁን ተመቻችቷል መኪናውን ልግዛ ብትሉ እናንተ ልገብስ የነበረው መኪና ማለት ነው፣ ምናልባት ከአንድ አመት በኋላ ወይ አንድ ሚሊዮን ብር ወይ ደግሞ ግማሽ ሚሊዮን ብር ጨምሮ ሊታገኙ ይችላላችሁ። አስቡት፣ የእናንተ ብር ምንም አይነት ጭማሪ ሳያገኝ ሳያደርግ ማለት ነው። ያ መኪና ግን ጭማሪ ያሳግተዋል ማለት ነው። ይህ ነው እንግዲህ የኢትዮጵያ ብር በአሁን ሳለ እየሞተ ያለው ማለት ነው። ብራችሁ ሀያ አምስት ፐርሰንቱ ሞተ ማለት ነው፣ ሞተ ስለዚህ ዋጋ ቢስ ሆነ ማለት ነው። ስለዚህ ምን ማድረግ አለብን የሚለው ነገር መፍትሄው እንግዲህ እያያችሁት ነው፣ እያያችሁት ነው። ወርቅ እንግዲህ ያስቡት። አሁን የዛሬ ዓመት ገዝተህ አስቀምጠህ ቢሆን አሁን ለችግር ልሽጠው ብትል ማለት ነው አትረፈሸጠዋለን። ብር ቢሆንስ ያው ያስቀመጥከው ያስቀመጥከው ራሱ ነው የሚጠብቅ ማለት ነው። እንደ ንግድ አስቧችሁት ከሆነ ይሄ ንግድ ምናምን እንደ መርካቶ ነጋዴዎች መጋዘን እያከማቸ እህሉ ምናምን ነገር ሲወደድ አውጥቼ እሸጠዋለሁ ከሆነ ሀሳብህ ይሄ በሸሪያው የተወገዘ ነገር ነው ግን እንደ ቁጠባ ቁጠባ ከሆነ ግን ኖርማል ነው። ቆጥብህ ብርህ ከምቆጠ ብርህ እየሞተ ነው አይመጣው ብርህ ከሚሞትብህ ማለት ነው ነገ ዋጋ ቢስ ከሚሆነብህ በዶላር በሪያል በድርሃም ምናም ታስቀምብ ሰዎች ኖርማል ነው። የእሱም እየጨመረ የመጣ ነገር ነው። ነገ ግን ብራችን እንደምታዩት ተውት። ቀናት እኮ አለ ወራት፣ ዓመታት አለ በየጊዜው ነው እየጨመረ ያለው ማለት ነው። በየጊዜው ትናንትና አንድ ሺህ ብር እየገዛ ነው የዛሬ ሁለት ሶስት ወር ማለት ነው አንድ ሺህ ብር ዑመር ዘይት የሚባለው በጣም ውዱ ዘይት ማለት አንድ ሺ የምገዛው አሁን፣ ሺ ሰባት ሺ ስድስት መቶ ከምናምን ነው የምታገኙት ማለት ነው። ሶዋት ይሄ በጣም ብሩ ምን ያ ነው ማለት ነው። ይሄ ለየሞተ ማለት ነው። እቃዎቹ ደግሞ እየጨመሩ የመጣበት ሁኔታ ነው ያለው። ስለዚህ አሁንም ወደፊት የምክራችሁ ነገር ይሄን ነው። እኔ አሁን ለምሳሌ አንተ ምን ገዛ አካላችሁ ለጊዜው ምንም አልገዛው። ወደፊት ግን ብር ሲኖረኝ ይህን አላረግ እንደዚህ ሀብታሞች ለምሳሌ የደበቁ ሚስጥራ፣ ትልቁ ሚስጥራቸው ይሄ ነው። ሀብታም ብር ጢም ካለበት በጣም ከተረፈው እንጂ ባንክ ቤት በፍጹም አያስቀምጥም። በቃ ብሩ የሚያደርግበት ካጣ ነው፣ በቃ ይበቃኛል ብሎ የሚያስቀምጠው እንጂ። አሁን ለምንድን ነው ሀብታሙ ሶስት አራት አምስት ቦታ ያላቸው አምስት ስድስት ቤት ያላቸው ይኖሩበት ነው? አንድ ነገር አለ፣ ለመኖር ካሰቡ እኮ አንድ ቤት ይበቃል። ነገር ግን ወደዛ ይህን ያህል ርቀው የሚሄዱት ምክንያታቸው ምንድን ነው? ብሩ እየሞተ ቤቱ ግን ልሽጠው ቢሉ ማለት ነው፣ ብር ሲያስፈልጋቸው ቤቱ ልሽጠው ካሉ ግን የሚሊዮን አትርፈው ሸጦታል ማለት ነው። ዛሬ ላይ እናንተ መሬት ባዶ መሬት ገዝታችሁ ማለት ነው ይዞታ ያለው ካርታ ያለው ና ገዝታችሁ ዝም ብለ አኖራለን ብለ ገዝተ በኋላ እኔም እንዳታወክሰኝ ትክክለኛ የኮደር ልማት አለው ወይ ምናምን ምናምን የሆነ ካጠራ በኋላ እሱን ገዝተ የዛሬ አመት ልሽጦ ብትል ማን ነው በሚሊዮን ቤት ነው አትርፈ የምሸጠው ማለት ነው። ስለዚህ ከቻላችሁ ስራ ስሩበት። ቤተሰብ ስራ ምናም የፈታ ሰው ካለ ብር ያላችሁ ሰዎች ማለት ነው። ስራ ምናም የፈታ ካለ ስራ ሰሩበት። በብር የምታስቀምጡ ሰዎች በዶራና ሳይሆን እንደዚህ እናንተም እዚህ ከመጣት ሀሳብ ካላችሁ ዋናው ቶሎ ወደ ስራ መግባት ነው እንጂ ብሩ ወደ ጊዜው እየሞተን ያለው አሁን። ለምሳሌ ቀላል አሁን የምቀርጽበት ካሜራ እኔ የዛሬ አመት ሁለት አመት አመቱን ብቻ ተዘለኝም መቶ ሺህ ብር የገዛሁት ካሜራ ነው። አሁን የምቀርጽበት ካሜራ ማለት ነው። በዚህ የገዛሁት ካሜራ አሁን ላይ ዩዝድ ማለት ነው፣ በሰው እጅ የሚሸጥ መቶ ሀያ ሺህ ብር ሲባል ሰምቻለሁ፣ በቲክታክ ላይ ማለት ነው። ከትናንት ወዲያ መቶ ሀያ ሺህ ያገለገለ መቶ ሀያ ሺህ ብር ሲባል ሰምቻለሁኝ። ስለዚህ ይህንን ካሜራ ላይ በመቶ ሀያ ሺህ ብር ብሸጠው አስቡት ከአመት ከሁለት አመት በኋላ ሀያ ሺህ ብር አትረፍ የሸኩት ማለት ነው ለዞም ተገልግዬ ተጠቀሚበት፣ ተጠቀሚበት በጣም መጠቀም ይቻላል ማለት ነው። በእንደዚህ አይነት መልኩ ማሽነሪዎችን፣ ነገሮች እንደዚህ ወርቅ ነገሮችን፣ መሬት፣ ቤት ሁናን ተገዝቶ ራሳችንም ብራችን በዚህ መንገድ መቆጠብ እንችላለን ማለት ነው። ንግድ አለም ያልኩትን ንግድ ሳይሆን ማን ነው ለመቆጠብ ለመቆጠብ በደም የሚሰመርበት ይሄ ያጅማ። የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ የተሻለ ቪዲዮ ሻላ እንገናኛለን። በነገራችን ላይ መቆጠብ ስለሙ መቆጠብ ስትፈልጉ ማ ነው ለነጎል አኼራ ቤታችሁ ካአሁኑ ደግሞ ቆጥቡ። ዱንያን ብቻ ሳይሆን ለኼራ ቤታችሁን ቆጥቡ። እንዴት እንቆጥባለን ካላችሁ ይህን መጥራት ፈቅድም ወንድማችን አርማለት የተናገሩ ነገር አለ። ተጀምሯል እንግዲህ ይህን ጀመሩት ከማለ ዛድ ቤተሰቦቻቸው እኛ ለመጨረስ እንግዲህ ከሁለቱም ቤተሰብ በአንድነት ተነስተናል። ማሻአላህ ደስ የሚል እንቅስቃሴ አለ። ከአኑን ቤተሰብም ከዛድ ቤተሰብም አንዳንድ መኪና ድንጋይ ተችሏል፣ ድንጋዮች ተደፍተዋል። አሁን አሸዋ ምናምን ነገር እየተገዛ ኢንሻአላህ ወደ ስራ ቀጥታ እንገባለን። ኢንሻአላህ በቅርቡ ስራ ይጀምራል። አሁን ያው የተወሰነ ብሮች ስላሉ ሲሚንቶ ማሸዋ የሚገዛ ነ ይጀምራል። ከዛ ለእናንተ አብዴት እያደረግን ዜና ቶሎ ቶሎ እየነገርናችሁ የሚያስፈልገውን ነገር እየሰጣችሁ ማለት ነው ወደ ስራው እንገባለን ማለት ነው። ኢንሻ አላህ በቀጣይ የተሻለ ቪዲዮ እንገናኛለን። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ሰላም አለይኩም ወረህመቱላሂ ወበረካቱ።